ፓልምርል ስቴት ገርጂ መብራት ጋር የሚገኘውን ሳይቱ ወደ ማጠናቀቅ ደርሷል። አሁን ደግሞ ቦሌ ደንበል አካባቢ በ10% ቅናሽ አፓርትመንቶችን ሽያጭ ላይ እንዳወጡ ሰምቼ ዛሬ ፓልምርል ስቴት ተገኝቻለሁ። ያለውን የካሪ አማራጭ ዋጋውን ወደ እናንተ ማደርስ ይሆናል። እኔ ደን ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁ ቆዩ። ኪንግ ፓምስ እውነትም ኪንግ ነው። ላላምግዚብሔር መስገናለንሰላም እግዚአብሔር ይመስገን። እንግዲህ ቦሌ ደንበል የሚገኘው ሳይታችሁ ላይ አስር ፐርሰንት ቅናሽ ማድረጋችሁን ሰምቼ ነው ወደ እናንተ ብቅ ያልኩት። ቅድሚያ ግን ራስን ከማስታወቅን ጀምር እኔ ምስክር እባላለሁኝ። የፓልም ሪል ስቴት የሽያጭ ስራ አስኪያጅ ነኝ። እንግዲህ ያው ቦሌ ላይ ቅድም እንደገለሽው አስር ፐርሰንት ቅናሽ አድርገናል ማለት ነው። አሁን የምንገኘው ያው ገርጂ ከቶቶታ አጠገብ ዋናውን የኮሪደር አስፋልት የያዘው ሳይታችን ላይ ነው። መልካም እንግዲህ፣ ምስክር፣ እዚህ ገርጂ የሚገኘው ሳይታችሁ ላይ ሱቆች ይታዩኛል፣ እስኪ ስለነሱ የተወሰነ ንገረኝ። አዎ አሁን እንደምታየው ሱቆቻችን ኦሬዲ አልቀዋል። ሱቆቻችንም ቤቶቻችንም ካርታ በሙሉ ተዘጋጅቶላቸዋል። ጨርሰናል። ሙሉ ለሙሉ ማለት ነው የተጠናቀቁ ናቸው። ካርታቸው ያለቀ ነው። ግንባታቸው 95% የደረሰ ነው። ኦልሬዲ ሰማይ ፊኒሽድ የሚፈልጉ ደንበኞቻችን እየተረከቡ ያሉት ማለት ነውና ሱቆቻችን ከ26 ካሬ ሜትር ጀምሮ በተለያዩ ካሬ አማራጮች እስከ 60 ካሬ፣ 55 ካሬ በተለያዩ ካሬ አማራጮች ለከስተመር እንዲመች ተደርገው የተከፋፈሉ ናቸውና እንደምታየው ያማረ ቤት ነው። ያለቀው ሱቅ ነው ያለው ማለት ነው ሽያጭ የደረሰ ጥንቅቅ ያሉ ሱቆች ናቸው የሚታዩኝ ይመስለኛል እዚህ ሳይታችሁ ላይ ደግሞ ሳምፕላውስ አላችሁ አይደል እሱን ደግሞ ለተመልካች ብናደርስ በጣም ደስ ይለኛል አብረን የደም ቤቶቹ ማየት ሳምፕላውሳችሁ ይሄ ነው ዋው በጣም ነው የሚያምረው ባለ ስንት መኝታ ነው ይሄ? ባለ 3 መኝታ፣ ተጨማሪ ሰራተኛ ክፍልና ስቶር አለው። 194 ካሬ ሜትር 194 አክቹሊ የመጀመሪያው ተው ሰፊ የሆነ ሎንግ ዌይ የሆነ ኮሪደር አለው which is ነፃ ነው እንደ ጥብብ ያለ ጭንቅ ያለ አይነት ቤት አይደለም። ሁለተኛ ይሄ ዳይኒንግ ስፔስ አለው። ዳይኒንግ ስፔሱ በጣም ፈታ ያለ ከሌላው ከዋናው ከሳሎኑ ሴግሪጌት የሆነና ፕራይቬሲውን የጠበቀ ዳይኒንግ ቴብል አለው። ለካም ፋይናላይዝ እንዳደረግን የምናገኘው just living room ነው። ሰምፓክት ኦፍ ሊቪንግ ሩም ነው። ሊቪንግ ሩማችን እንደምታዩ በቂ ብርሃን በቂ ቬንቲሌሽን ያገኛል። ትልቁ ነገር ስፔሻሊ ሳሎን ላይ ብርሃንና ቬንቲሌሽን ነው። እሱን ደግሞ በበቂ ሁኔታ በጣም ከሚያምር ሲቲ ቪው ጋር ያገኛል ማለት ነው። ታስ ይሄ ከደንበኛ መጥቶ በደንብ የሚያየው ነገር ነው ማለት ነው። እኔም እንዳየሁት በቂ የሆነ ብርሃን ይገባል። ለቀቅ ያለ ሳሎን ነው። እዚህ ጋር ደግሞ ኪችን ይታየኛል። ስ ስለሱ ደግሞ እንግዲህ የመጀመሪያው ነገር ኪችናችን ላይ ሁለት አይነት ዲዛይኖችን አንድ ላይ ለማድረግ ሞክረናል። እና ሰማሁን ሪል ስቴት ላይ ሁለቱ ኦፕን ኪችን፣ ክሎዝ ኪችንን ኮምባይን ያደረገ ዲዛይን የሰራ ነው። እና የመጀመሪያው እንደምታየው ክሎዝ ኪችን፣ ወጣ ውጥ ነገር የሚሰራ ሰው በዛ በኩል ይኖራል። በዛ በኩል ይኖራል ወጣ ውጥ ነገር የሚሰራ ሰው። ስለዚህ ቬንትሌሽን አለው ሙሉ ለሙሉ በዛ በመስኮቱ በኩል ቬንትሌት ያደርጋል ማለት ነው። ኦፕን ኪችን የሚፈልግ ሰው ደግሞ ኪችን ካቢኔቱ እንዳለ ነው። እዚህ ጋ ብሬክፋስት ቴብል ይኖረዋል። ግራና ቀኝ ባ ጋር አለ። ስለዚህ አትሊስት ሰው ኩክ እያደረገ ቻት እያደረገ ከጓደኞቹ ጋር ኢንጆይ የሚያደርግበት አይነት ሴናሪዮ ለመፍጠር ሞክረናል እና ይሄ ዲዛይን ላይ በጣም ጥሩ ሰራ ነው ብለን የምናስበው ነገር ይሄኛው ነው ማለት ነው። እኔ የኪችናችን ዲዛይን በጣም ነው የወደድኩት። እንዳልከው ትራዲሽናልም አለው፣ እዚህ ጋር ደግሞ ሞደርን የሆነ ኦፕን ኪችን ነገር አለው። ደስ የሚል አቀማመጥ ነው። እስቲ መኝታ ክፍሎቹን ደግሞ እናያቸው። ቤቱ እንግዲህ ቅንጡ የሚባል ነው። በጣም ነው የሚያምረው። እንደነገርከኝ ስንት ካሬ ላይ ነው ያረፈው? ወደ 40 ካሬ ሜትር ላይ ነው ያረፈው። እንግዲህ በአሚኒቲ ደረጃ ጂምናዚየም ኤንድ ስፓ ያያችሁት ነው ባይናችሁ፣ በፊክሽን ደረጃ ሳይሆን መሬት ላይ ወርዶ ያለ ነው። ጂምናዚየም ኤንድ ስፓ አለው፣ ፓርኪንግ አለው። ኦልሬዲ ታች ቤዝመንት ፓርኪንግ አሳይን ፓርኪንግ አለው። ቦታው እንደምታውቂው አስፋልት ዳር ነው፣ ይሄ ኮሪደር ልማቱን አስፋልት የያዘ ነውና ጀስት የፓርኪንግ ኢሹን ለመቅረፍ ቤዝመንት ፓርኪንግ አሳይን አድርገናል ማለት ነው። ስለዚህ ሰርግ ቢኖር ድግስ ቢኖር ቴራስ አዘጋጅ ተናል ከስተመር ሌላ ቦታ መሄድ የለበትም እዚህ አካባቢ የሚኖር ሰው ማለት ነውና፣ ሌላኛው ደግሞ ጀስት ለመኖሪያ በጣም ልቅቅ ያሉ ሰው ትልቅ ፋሚሊ ኤክስቴንድ የሆነ ፋሚሊ እንኳን ቢኖረው በደንብ አኳየር ላያደርጉ የሚችሉ ሊይዙ የሚችሉ አይነት ቤቶች ናቸው እንደምታያቸው ማለት ነው። በጣም ጥሩ። እዚህ ፍሎር ላይ ስንት አባወራ ይገኛል? በፍሎር ምን ያህል አባወራ? በፍሎር አራት አባወራ ነው ያለው። ጀስት ለአራት አባወራ ሁለት ሊፍት ኤሌቬተር አለ። ሊፍቶቻችን እንዳያችኋቸው ረ ተገጥሟል። ሊፍቱ እንዳያችኋቸው በጣም ሰፋፊ በጣም ሰው ብዙ ሰዎች ሊይዙ የሚችሉ ናቸው ማለት ስለዚህ፣ ሁለት ኤሌቬተር አለ ለአራት አባወራ ተጨማሪ አንዴ ቃ ኤሌቬተር አለ ማለት ነው። መልካም እንግዲህ ስ መኝታ ቤቶቹን ደግሞ እናያቸውና ይህኛው ደግሞ ያው እንደምታየው ማስተር ቤድሩሙ ነው። ማስተር ቤድሩሙ በጣም ግራና ቀይ ለቀቅ ያለ ስፔስ አለው። እዚህ ጋር ደግሞ ተጨማሪ ስፔስ አለው እና ጭንቅ ያለ ጠባባል ስቲል ሳሎን የሊቪንግ ሩም አይነት ሲል ነው የሚሰጠው እና እዚህ ማስተር ቤድሩም ላይ እንደምታየው በጣም ሌክጀሪ የሆኑ አንደኛ ስማርት ሚረሮች አሉ። እንደምታያቸው የባዝሩም እቃዎቹ ጀስት ዘመን ተኮር ናቸው። በቅርብ ጊዜ ኢምፖርት የተደረጉ ማቴሪያሎች ናቸው እና አትሊስት ዘመናዊ ለማድረግ ተሞክራል። እያንዳንዱ ዲዛይናችን ላይ ማለት ነው። በጣም ጥሩ እንዳየሁት ጥሩ ማስተር ቤድ ሩም ነው። እነዚህ አይነት ቤቶች ለሚፈልጉ ሰው በፉል ፊኒሽድ ነው ወይስ በሰሚ ፊኒሽድ አማራጭ ነው ያላችሁ? አለን። በፉል ፊኒሽድ ለሚፈልግ ሰው ውጪ እኛ ፕሮቫይድ የምናደርገው ፊኒሽንግ ማቴሪያል አለ ራሱ መስራት ለሚፈልግ ሰውም በሁለቱም አማራጭ ሰጥተናል። ያሉን የካሬ አማራጮች እንግዲህ ቱ ቤድሩም ታይፕ 172 ስኩዌር ሜትር አለን። ሌላኛው 194 ካሬ ሜትር አሁን ያየሽው ባለ 3 መኝታ አለ። 185 ስኩዌር ሜትር ባለ 3 መኝታ አለ። 177 ስኩዌር ሜትር ባለ 3 መኝታ አለ። ሰፊ ነገር ደግሞ የሚፈልግ ከስተመር ካለ 204 ካሬ ሜትር ባለ 3 መኝታ እዚህ ላይ ኢንኮርፖሬት አድርገናል። እዚህ ሳይት ላይ የምታገኟቸው ቤት አማራጮች እነዚህ ናቸው። በጣም ጥሩ እንግዲህ እነዚህ ቤቶች ዋጋቸው ምን ያህል ነው? የአከፋፈል ሂደቱ ቅድመ ክፍያም ካለ አያይዘ እነዚህ ነገሮች ነገር በዋጋ ደረጃ ከረንትሊ እየሸጠን ያለ ነው። ሁለት አይነት አከፋፈል ያለ የመጀመሪያው ሰልፍ ፋይናንስ ወይም ደግሞ ሰውየው በራሱ በአንድ አመቱ ውስጥ ከፍሎ የሚያጠናቀቀው ክፍያ ከሆነ በካሬ 115,000 ብር ነው እየሸጠን ያለ ነው። በአንድ ካሬ ሜትር ማለት ነው። ለምሳሌ 172 ካሬ ሜትር ባለ ሁለት መኝታ ብንመለከት ሙሉ ዋጋው 19 ነጥብ ሰባት ሚሊዮን ብር ነው። 20 ፐርሰንት ቅድመ ክፍያ ሶስት ነጥብ ዘጠኝ ሚሊዮን ብር ይሆናል። እዛ ሌላውም በአንድ አመት ውስጥ መጨረስ መቻል አለበት ማለት ነው። ባለ ሶስት መኝታ 177 ካሬ ሙሉ ዋጋው 20 ነጥብ አንድ ሚሊዮን ብር ይሆናል። 20% ቅድመ ክፍያ አራት ነጥብ አንድ ሚሊዮን ብር። ሌላኛው ባለ ሶስት መኝታ 194 ካሬ ሜትር ሙሉ ዋጋው 22.2 ሚሊዮን ብር ይሆናል። 20% ቅድመ ክፍያ 4.4 ሚሊዮን ብር ይሆናል ማለት ነው። ቤቶቹ ቅድም እንደነገሩሽ ካርታ ወጥቶላቸዋል። ካርታቸው ያለቀ ነው። ምንም አይነት የትረስት ኢሹ ምናምን አይኖርም ማለት ነው። ፓልምም እንደ ካምፓኒ ብዙዎቹ ፕሮግረስ ያደርጉ ቤቶቹ ላይ ካርታ ፋይናላይዝ አድርጓል እንደ ድርጅት ማለት ነው። ስለዚህ ካርታቸው አልቋል። ስለዚህ የባንክ ፋይናንስም አላቸው ባንክ የሚፈልግ ሰው 40% ብቻ ከፍለው 60% ከባንክ ጋር እያይዞ መግዛት የሚችልበት አይነት ኦፕሽን አለ እዚህ ላይ ምንድነው ከዛኛው የሚለየው በካሬ ሜትር 10 ሺ ብር ጭማሪ ያለው ቅድም 115 ሺ አልነበር ያለነው ዋጋው እዚኛው ላይ ደግሞ 125 ሺ በካሬ ሜትር ይሆናል ማለት ነው 60% ከባንክ ጋር ሲያያዝ ማለት ስለዚህ በረጅም ጊዜ ከስተመርቀስ ብሎ ከባንክ ጋር ዲል አድርጎ የሚከፍልበት ኦፕሽን አመቻችተናል እንግዲህ ይህን ካልን ስለዚህ ሳይት የደንበል ሳይታችን፣ ቦሌ ደንበል አጠገብ ያለው ሳይታችን ለኢንቨስትመንት በጣም ተመራጭ የሆነ ቦታ ነው። ስለ እሱ ሳይት ደግሞ እንዴት ላረፍ ብለን እናውራለን ቤት ውስጥ። እሺ፣ እንዴት ነው ቤታችን ወደድሽው? ቤቶቹ በጣም ነው ደስ የሚሉት። ለተመልካቾችም ግልጽ እንዲሆን ኤግዛክት ሎኬሽናቸው የት አካባቢ ነው የሚገኘው? ቦታው እንዳይሹ ገርጂ ከኦልማርት ፊት ለፊት ነው የሚገኘው። ኤርፖርት በጣም ቅርብ ነው ቦታው። የተለያዩ ዲፕሎማቶች ያሉበት ቦታ ነው ለኑሮም። በጣም ዋናውን የገርጂን የኮሪደር አስፋልት የያዘ ነው እና አንደኛ ክሊን የሆነ የሲቲቪው አለው። ኤርፖርት በጣም ቅርብ ነው። ለሪሴል ቫሊዩም ከሌላ አካባቢ የተሻለ ነው። ከዚህ በተጨማሪ ቅድም እንደነገርኩ አሴ ካምፓኒ ስፔሻሊ ሳይቶቻችን በጠቅላላ ያሉት ፕራይም ይሆናል ሎኬሽን ላይ ነው ያለው። አሁን ይሄን ያየሹ ሳይት አለ፣ which is your witness። ከተጨማሪ ደግሞ ሁለተኛው ሳይታችን ቦሌ ደምበል ጋር ነው ያለው። ቦሌ ደምበል ሪፈረንሱ ራሱ ኤግዛክት ከደምበል ጋር ጎን ለጎን ነው ያለው ማለት ነው። ስለዚህ ደምበል ሲስተም ተረን ከስተመር ያቆጣል ኦብቪስሊ እና እሱ አጠገብ ነው ያለው። ቅድም የነገርኩሽ እዛ ሳይት ላይ ነው እስከ 1 የበዓል ቅናሽ ያደረግነው። እዛ ሳይት ላይ ኮንስትራክሽን ከጀመርን አንድ ዓመት ከአራት ወር አካባቢ ነው። በዚህ አንድ ዓመት ከአራት ወር ውስጥ አራት ፔዝመንት እና ጂ ፕላስ 12 ወደ ላይ ሰርተናል። በጣም ፈጣን የሚባል የኮንስትራክሽን ፕሮግረስ ነው እና ከዚህ በኋላ የሚኖረንም ፕሮግረስ በአንድ ዓመት ከሶስት ወር ውስጥ ፋይናላይዝ አርገን ለከስተመሮቻችን እናቀርባለን። ልክ የዚኛውን ሳይት ካርታ ከስድስት ወር ቀድመን እንዳስረከብ ነው ነው እንግዲህ፣ በመሀል ቦሌ የሚገኘው ደንበል ጋር የሚገኘው ሳይታችሁ ለሽያጭ ክፍት ያደረጋችሁት ሳይታችሁ ላይ ምን ምን አሚኒቲዎች አሉ? ምን ምን መሰረታዊ ነገሮችን ይዞ ቀርቧል? አው ቤዚካሊ አሁን ደንበል ያለውን ሳይታችንን ስንሰራው ተመራጭነቱ ለኢንቨስትመንት ነው። ኦቪስሊ እዛ ካባቢ አጠገባችን ያሉ ሆቴሎች ከ2500 ዶላር እስከ 3000 ዶላር ነው የሚያከራዩት ገስታውስ አድርገው ማለት ነውና አሰራራቸው ትንንሽ ካሪ ያደርገን አትሊስት ሰው ኢንቨስት አድርጎ ጥሩ ሪተርን ኢንቨስትመንት አለው። ሌት ሴው ትንሽ ሪሞት ኤሪያ ላይ ትሪ ቤድሩም ወይም 160 ካሬ 170 ካሬ የሚገዛበት ነው። ዋጋ ሚኒማይዝ አድርጎ በትንሽ ዋጋ ከ109 ካሬ ሜትር ጀምሮ ቢገዛ ሪተርንን ኢንቨስትመንቱ ኪራዩ በጣም ጥሩ ነው። ልሸጠውን ቢል በደንብ አትርፎ ነው የሚሸጥበት ያው አፍተር ኦል ሎኬሽን ማተር ስለሚያደርግ ሪል ስቴት ላይ ማለት ነው እና የሚገኘው ቅድም እንደነገርኩሽ ቦሌ ደንበል ስቴት ሴንተር አጠገብ ላይ ነው የሚገኘው። ካሬ አማራጮቹ ቅድም እንዳልኩሽ ለኢንቨስትመንት እንዲመቹ ተደርገው 109 ካሬ ሜትር አለን፣ 122 ካሬ ሜትር አለን 137 ካሬ ሜትር አለን። 126 ካሬ ሜትር አለን። ሰፋ ሰፋ ከፍ ከፍ ያለ ነገር ደግሞ የሚፈልጉ ካስተመሮች ካሉ 140 ባለ ሁለት መኝታ ታይ እንደገና ባለሶስት መኝታ ደግሞ በሁለት አማራጭ በ166.2 እና በ166.5 ካሬ ሜትር አማራጮች ይዘናል አሁን እዚህ ላይ ያየሻቸው የላውንደሪ ሩም የሜድስ ሩም በሙሉ እዛኛው ላይም ደንበል ሳይቱ ላይም ተካቷል ኦቪየስሊ ቤቶቹ ፊኒሺንግ ማቴሪያሎቻችን የተነሳቸው ኤቭሪቲንግ የላይቲንግ ሲስተማችን ተመሳሳይ ነው የሚሆነው ማለት ነው በጣም ጥሩ እንግዲህ ይሄ ለሽያጭ ክፍት ያደረጋችሁት ሳይታችሁ ላይ ያሉት አሚኒቲዎች ፓርኪንግ አብዛኛው ጊዜ ሰዎች ፓርኪንግ ይቸገራሉ፣ እና ያለው የፓርኪንግ አማራጭ ህንፃው ውስጥ ከፍተው ምን ያህል ነው እስቲ እነዚህ ነገሮች ጠቅለል አድርገን ንገረኝ። እሺ ህንፃችን ጂ ፕላስ ትኒ ነው ጂ ፕላስ ሀያ ነው እየገነባ ነው። ኦልሬዲ አሁን አስራ ሁለት የመሬት ስራው አልቋል፣ አስራ ሁለተኛ ደርሷል። ከዚህ በኋላ ስምንት ነው የሚቀረን ማለት ነው ወደ ላይ ኒርሊ ሰባ ፐርሰንት አካባቢ ተጠናቋል ኮንስትራክሽኑ። በአሚኒቲ ደረጃ ያው ማንዳቶሪ የሆኑ ነገሮች አሁን የከርሰ ምድር ውሃ ባክአፕ ጄኔሬተር፣ እነዚህ ሁሉም ሪልስቴቶች በግዴታ ሊይዛቸው የሚችላቸው ነገሮች አሉ። ከዛ በተጨማሪ ግን አንደኛ አራት ቤዝመንት አሳይንድ ፓርኪንግ አለን። ምናልባት ሁለት መኪና ያለው ሰው ቢኖር ወይም ደግሞ ገስት ቢኖር አንደኛ እና ሁለተኛ ፍሎርም ሙሉ ለሙሉ ለፓርኪንግ ለቀናል ማለት ነው። ፍሪ ፓርኪንግ አለ ማለት ነው። ሌላኛው ደግሞ ምንድነው? ከሌላ ለየት የሚያደርገን የኤሌክትሪክ መኪና ቻርጅንግ ስቴሽን በእያንዳንዱ ቤዝመንት ፓርኪንጎቻችን ላይ አሳይን አድርገናል። ስለዚህ ከስተመር መኪናውን ቻርጅ አድርጎ እንደፈለገ መሆን ይችላል ማለት ነው። ያ ፕሪቪሌጅ አለ። ሌላኛው ደግሞ ምንድነው? የሰርቬላንስ ካሜራ ሙሉ ለሙሉ ገጥመን ነው የምንሰጣቸው። ለከስተመር እነዚህን አሚኒቲዎች ፕሮቫይድ እናደርጋለን። በጣም ጥሩ እንግዲህ፣ እንደነገርከኝ ከትንሽ ካሬ ጀምሮ የተለያዩ የካሬ አማራጭ አላችሁ። አሁን ደግሞ እስኪ ዋጋው ምን ያህል ነው? ያከፋፈል ሂደቱስ ቅድመ ክፍያዎቹን፣ እነሱን አያይዘን ገረኝ። እሺ፣ አከፋፈሉ ያው፣ ዋጋው በካሬ ሜትር 130500 ነበር የሚሸጠው። ቦታው ቦሌ ነው ኦብቪስሊ ከቦሌም በጣም ፕራይም የሚባል ሎኬሽን ነው ያለውና ከዛ አንፃር በዛው ዋጋ ነበር የምንሸጠው፣ ግን አሁን ላይ 10% ዲስካውንት አድርገን 119700 ብር ነው የሸጠው ያለ ነው፣ በካሬ ሜትር ማለት ነው። ስለዚህ ፕራይሱ ይሄን ይመስላል። ሌትስ ሴ እንደምሳሌ ሚኒመም ኦልሞስት ወደ 2.4 አካባቢ ዳውን ፖይንት አለን፣ 2.4 ሚሊዮን አለን ከዛ ሌላውን ረዘም ባለ ጊዜ እስከ ሁለት ዓመት እስከ ሁለት ዓመት ከስድስት ወር ሰፊ ጊዜ ሰጠናቸው። ከስተመር ሳይጨናነቅ የሚከፍልበት ኦፕሽን አዘጋጅተናል ማለት ነው። ይሄኛው ነው አንደኛው። ሁለተኛው ደግሞ ፕሮግረስ ቤዝድ የሚፈልግ ካለ ምናልባት እያየ ኮንስትራክሽን ፕሮግረሱን እያየ መክፈል የሚፈልግ ከስተመር ካለ ደግሞ በኮንስትራክሽን ቤዝድ አድርገን ፕሮግረሱን እያየ ደንበኛ የሚከፍልበት ኦፕሽን አመቻችተናል። ቅድመ ክፍያችን ቅድም እንዳልኩሽ ለገርጁ ሀያ ፐርሰንት ነው፣ ለቦሌ ደንበሉ ደግሞ አስራ አምስት ፐርሰንት ነው ቅድመ ክፍያ የምንቀበለው ማለት ነው። ከዚያም በኋላ በሰፋ ባለ ያስከፋፈል ጊዜ ቅድም ክፍያ ከስተመር መክፈል ይችላል ማለት ነው። መልካም እንግዲህ ያከፋፈል ሂደቱን እንደነገርከን ነው። ነገር ግን እዚህ ሳይታችሁ ላይ የባንክ አማራጭ አለን። ከባንክ ጋር የይዞ መክፈል ለሚፈልጉ ተመልካቾች የባንክ አማራጭ አላችሁ? አለን የባንክ አማራጭ ለገርጂው 60 ፐርሰንት፣ ቅድም እንደነገርኩሽ ለደንበሉ ደግሞ 40 ፐርሰንት የባንክ አማራጭ አለን። የሚፈልግ ከስተመር በረጅም ጊዜ ያከፋፈል ባንክ ኦፕሽኑን ተጠቅሞ መክፈል ይችላል። በጣም ጥሩ እንግዲህ አብዛኛው ሰው ስለ ሪል ስቴት ሲነሳ ቅድሚያ አይምሮ ውስጥ የሚፈጠረው ጥያቄ የሪሴል ቫሊው ጉዳይ ነው። ነገ ላይ ቢሸጥ ቢያከራይ ያለውን ነገር ማወቅ ይፈልጋልና እስኪ ከሁለቱም ሳይት ጋር አያይዘ ያለውን የሪሴል ቫሊው ንገረኝ። አሁን ጥሩ ሬንታል ቫሊው እና ሪሴል ቫሊው አላቸው ሁለቱም። ሳይቶቻችን ሎኬሽን ነው ማተር የሚያደርገው አፍተሮል እና፣ አንደኛው ሳይታችን ደንበል አካባቢ ነው። ሪፈረንስ እዛው አጠገባችን ሁለት ሆቴሎች አሉ። አንደኛው 2500 ዶላር ነው፣ አንደኛው 3000 ዶላር ነው። ፐርመንዝ የሚያስከፍሉት ማለት ነው። ስለዚህ ኢዝሊ ከ2500 እስከ 3000 ዶላር መንዝ ሊ ኢንካም ማግኘት ይችላል ማለት ነው። ገዝታ ውስጥ ተደርጎ ነው የሚከራየው። ቢጀስት ቋሚ ሴትለር አይደለም የሚከራየው። ቦታው እንደምታውቁት ዲያስፖራ በጣም ፕሪፈር የሚያደርገው ቦታ ነውና ከዛ አንፃር ቅድም ያልኩትን ጥሩ ሬንታል ቫልዩ ይበሃል። ሌላኛው ደግሞ ምንድነው ሪሴል ቫልዩ ነው። ተሸጡ ለምሳሌ 109 ካሬ ሜትር እኛ ጋር የገዛ ሰውና ሪሞት ኤሪያ ላይ 160 ካሬ ሜትር ወይ 170 ካሬ ሜትር የገዛ ሰው ሁለቱም ሪሴል ቫልዩአቸው በጣም ተቀራራቢ ነው የሚሆነው። which is እዛ ጋር ብዙ ብር ይወጣል፣ እዚህ ጋር ያንሳ ነው። ስለዚህ ከስተመር ትንሽ ገንዘብ አውጥቶ ነገ ቢሸጠው ትልቅ ገቢ ሊያገኝበት የሚችልበት አይነት ሳይት ነው ማለት ነው፣ እዛ ጋር ያለው ሳይት ገርጂም በተመሳሳይ ነው። አሰራራችን ሰፋፊ አድርገን የሰራ ነው፣ ሰው ነዋሪ እንዲኖርበት ታሳቢ ተደርጎ ነው የተሰራው። ስለዚህ more likely settle ማድረግ የሚፈልግ ሰው እነዚህ ቤት ሪሶርሶች ላይ ፎከስ ያርግ ብለን ነው። ደንበል ላይ የሰራ ነው ሳይል ደሞ ትንንሽ ካሬሜትር አድርገን ሰው ቢያንስ ከራይቶም ሸጦ ጥሩ ቫሊዩ ያገኙ። ምክንያቱም አፓርትመንት በጣም በዝቷል። ስለዚህ አንድን አፓርትመንት ቫሊዩ እንዲኖረው የሚያደርገው ቲፒካሊ ሎኬሽን ነው በዚህ ሰዓት። ስለዚህ በሁለት ፐርሰፕሽን የሰራ ነው። ስለዚህ ገርጂ ላይ ያለውን ሳይታችን የዲፕሎማት ቦታ ነው። ለኤርፖርት በጣም ቅርብ ነው እንዳየሽው። ስለዚህ በእነዚህ እንትኖች ጀስት ሪቴል ቫሉም የገርጂውን በጣም ጥሩ ነው፣ ፎር ሹር ማለት ነው። ቤቱም ደግሞ እንዳየሽው ያምራል በጣም። በፊክሽን ሳይሆን ሊትራሊ የሚታይ ነገር ነው በደንብ እንደሚያምር ማለት ነው። እኔ የምንዳየዋቸው ቤቶቹ ቆንጆ ናቸው እንግዲህ አሁን ለሽያጭ ክፍት ያረኳቸው አፓርትመንቶች ግንባታቸው በምን ያህል ጊዜ ተጠናቅቆ ለደንበኛ ታስረክባላችሁ እንግዲህ ኦሮስ የገርጂ ሳይት ፋይናላይዝ ሆኖ ሰማይ ፊኒሽድ የሚፈልጉ ሰዎችን ካርታ አዘጋጅተን ነው እየጠበቅን ያለ ነው። ስለዚህ በሱ ፋይናላይዝ መሆን ይችላል። በጣም ማክሲመም የምናስረክብበት ጊዜ እስከ ዘጠኝ ወር አካባቢ ነው። የገርጂውን ሳይት ማለት ነው። እንደምታየው ያለቀ ሳይት ነው። አብዛኛው ነገሩ አልቋል። ለኤሌቬተርም ተገጥሟል። ቅድም እንዳየሽው ሌላኛው የደንበል ሳይት ነው። ደንበል ሳይት እንግዲህ ቅድም እንደነገርኩ አንድ ዓመት ከአራት ወር ነው እስካሁን የመጣ ነው። አስራ ሁለት ፍሎር ሰርተናል፣ ከአራት ቤዝመንት ጋር በጣም ኢምፕሬሲቭ የሚባል የኮንስትራክሽን ፕሮግረስ ነው እስካሁን በመጣን ያለበት ቴምፖ። ከዚህ በኋላ ሰሚ ፊኒሽ ለማስረከብ አንድ ዓመት ከሶስት ወር ነው የሚፈጅብን። እሱን እናስረክባለን። ደንበ ላይ ላለው ሳይታችን ማለት ነው። በጣም ጥሩ እንግዲህ። በመጨረሻ ማለት የምትፈልገው ነገር ካለ እድል ልስጥ። በመጨረሻ እንግዲህ ያው ፓልም እንደ ፓልም የሚታወቀው በጥራት ሁለተኛ ደግሞ በኮንስትራክሽን በአግባቡ በመስራት ነው። ምንም አይነት ኮምፕሌን የለብንም። እስካሁን ድረስ ምንም አይነት የከስተመር ቅሬታ አልቀረበብንም። ኮንስትራክሽን ፕሮግረስን ተመልክቶ ማለት ነው። እና አንዱ እሱ ነው። ሌላኛው ደግሞ በተጨማሪ ቅድም ያያችሁት ሱቁን አለ፣ ፒያሳ ላይም ዮር ታወር የሚባል ዮር ታወር ቁጥር ሁለት ዋናውን የቸርቸር አስፓልት የያዘ ሱቅ አለን። ከስተመሮቻችን አፓርትመንት ከፈለጉ አሁን ያዩት ቦታዎች ላይ፣ ሱቆች የሚፈልጉ ደግሞ ከሆነ በፒያሳ እዚህም፣ ገርጂ ደግሞ ያለቀ ሙሉ ለሙሉ ሱቆች አሉ። በተጨማሪ ደግሞ ያው ከስተመር ሀገር ውስጥም ያሉ ከሀገር ውጭም ያሉ ሰዎች እኛን ማግኘት የሚፈልጉ ከሆነ ሳይታችንን ማየት የሚፈልጉ ከሆነ ታች በሚቀመጠው ስልክ ደውለው ሀገር ውስጥ ያሉ በአካል መተው ሳይቱን ማየት ውጭ ያሉ ደግሞ ካሉ ተወካይም በቪዲዮ ቱሩም አንድ ላይ መተው ሳይቱን ማየት ይችላሉ በጣም ጥሩ እንግዲህ እኛም ታች ባለው ስልክ እንዲደውሉ መተውም ሳይቱን አይተው ከወደዱት እንዲገዙ መልዕክታችን ነው ስለነበረን ቆይታ በጣም አመሰግናለን በጣም አመሰግናለን